እናንተ እኔ ምለው ቆይ ይሄ ካሌ በሚሉት ግን ምን አይነት ብጥርቅ ያለ በጥራቃ ሴታውን ነው? በእናታችሁ ከዚህ በፊት ታስታውሱ እንደሆን ከኤደን ጋር ፍቅረኛ በነበረበት ሰዓት ላይ በፊት ፍቅረኛው፣ የኤሌመንተሪ ፍቅረኛው እርጉዝ ነኝ ብላ ፎርጅድ አሰርታ አምጥታው አምኖ ከልጅቷ ጋራ አብሮ ነበረ። በቃ ትክክል ልጄ ነው የልጄ ብሎ ግግም ያለ ገገማ ጅልጥ ማለት ነው። እንደገና ደግሞ ለሩታ ከዚህ በፊት ጠበቋ ዘመዴ ነው ጠበቃ ሩታ ቀሞ ቀርባ እኔ ጠበቃ የለኝም ብላ አለችው፣ ማለት ነው አሁንም ወርቁ በትክክለኛ እሷ ነች የገዛችሁ ብሎ ፎርጅን ወርቀት አሰርቶ የሚያፍርበትን የሰው ልጅ እንዴት ነው እሱ ሁሌ ቆሞ ወገቡን ወጥሮ የሚከራከረው። አብርሃም በዛ በኩል ሌላ ጉዳይ ላይ ነው ያለው፣ እነሱ በዚህ በኩል ሌላ ጉዳይ ላይ ናቸው። ሩታ እንደዛ በዚህ ልክ የሰው ህይወት ለመበጥበጥ ፎርጅድ ወረቀት እያሰራ። አዎ አብርሃምን ሄርሜላ ታፈቅሯለች። አዎ እንትና ማነው ስሙ አቤል ከአንዴም ሁለት ሶስቴ ተደጋጋሚ ተናግሮታል። አብርሃም ደግሞ አይፈልግም። አብርሃም ደግሞ ወጥቶ አልተናገርም አፈቅራታለሁ ብሎ ወይም ደግሞ ሄርሜላ አፈቅሯለሁ ብላ ወጥታ አልተናገረችም። በዚህ ደረጃ በዚህ ልክ የሰው ህይወት ለመበጥበጥ የሰውን ጥላቻ ያልሆነውን ሆነ ያልተደረገውን ተደረገ ብሎ የሰው ህይወት መበጥበጥ ዋጋ ያስከፍላል። በነገራችን ላይ በጣም ትልቅ ዋጋ ያስከፍላል። ይሄው ዛሬ አሁን አብርሃም ልጁን የላከው ተንበርክኮ እስከ መለመን ደረጃ ድረስ አደረሰው። ሩታንም ሊያሳምናት የማይችለው ነገር አብርሃም ከሩታ ጋር የሚሆነውና ከሄርሜላ ጋር የሚያደርገው ነገር ነው። ሩታን ሊያሳምናትና ውስጧን እያቆሰላት ሁሌ ወደኋላ እንድትመለስ የሚያደርጋት በዚህ ደረጃ ላይ የሌሎቹ መበጣበጥ የሌሎቹ መንበጥረቅ። በዚህ ልክ ወንድ ልጅ እንደ ወንድ ሲሆን ነው፣ ሴት እንደ ሴት። ከዚህ ወደዛ ከዛ ወደዚህ ሲያመላልስ አያምርበትም። በጣም ነው የሚያስጠላው። ሴቶች ውስጥ እንደው መቼም ልማድ ሆኖባቸዋል። በመጀመሪያ ግን ሰላም፣ ትናንትና ሰላም ሳላች፣ ትናንት ላይም ሰላም ሳለን የገባትኝና ሰላም ሳቲን ምናምን ነገር ብላችሁኛል። ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮቼ፣ በአለም ዙሪያ የምትገኝ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ የድረሳችሁ። ሰላማችሁ እንደ ምድራሿ ብዝት ትርፍ ይበልልኝ እና ሰብስክራይብ እያደረጋችሁ ስላላችሁ አመሰግናለሁ። አሁንም ሰብስክራይባችሁ አይለኝ፣ ከልብ ከልብ ነው አመሰግነው። ላይካችሁን፣ ኮመንታችሁን በጣም እየጠቀመኝ ነው እና ከልብ አመሰግናለሁኝ እና ያው እንደ ሰው ስትሆኑ እንደ ሴት ስትሆኑ እንደ እናት ስትሆኑ የምትረዱትና የሚገባችሁ ነገር ነው። በሰው ህይወት ውስጥ ገብታችሁ ያልሆነውን በግድ ሆነ ብሎ ያ ሰው እንዲያምን በግድ ወርቀት አሰርቶ በትክክል እሷ ነች የገዛችሁ፣ ይሄው ስሙ፣ ይሄው የተከፈለበት፣ ይሄው ምናምን ነውር እኮ ነው። እውነት ነውር ነው። የዚህን ያህል የሩታንና የአብርሃምን መበጣበጥ አንተ ለምን ፈለግከው? በተለይ እንትና ካሌብ አብርሃም ማነው ስሙ አቤል ለምን ፈለጋችሁት እን እንዴ ሩታ በሩታ ቦታ ላይ ሆናችሁ ማሰባቀታችሁ ማለት ነው። ሩታና ማነው አብርሃምና ሄርሜላስ የሚያደርጉት ትክክል ነው ብላችሁ ነው የምታስቡት? ሴት ልጅ እኮ ወንድ ልጅ ጋር እንደዚህ የምትገናኘው በቃ የራሷ ለማድረግ የተለያየ ሪያክት ታሳየዋለች፣ የተለያየ ፍቅር ትሰጠዋለች። ከዛ ያኑ የነበረበትን ረስቶ ወደ እሷ እንዲመጣ ነው የምታደርገው። እዚህ ጋር እሷ የምታደርገው ነገር ትክክል ናት? ሩታ አታየውም? ሩታ ስልክ ላይ አይቀርብም አብርሃምና ሄርሜላ የሚያደርጉት እና ሄርሜል አብረ ሩታ ምን ሊያሳምናት ይችላል ብላችሁ ነው በዚህ ደረጃ የምትሄዱ? አብረ ሩታ ማነው? ሄርሜል ማነሽ? ስሙ አቤል ወገቡን ወጥሮ በቃ ታፈቅሯለች። ምን ታመጣላችሁ? በኔና በሄርሜል ላይ ሚስጥር አለ፣ ከዛ ጋር ከሶሊ ጋር የጀመርከው ነገር አለ። ሶሊ እንደዛ ብታደርግና እንደዛ ቢሆንባት ደስ ይላል? አሁን ከአንድ ወንድ ጋራ ሶሊ መጣ አፈቅሯለሁ ምናምን ብላ ብትልና ወይም ደግሞ የፍቅር ጫዋታ ብታጫውተው ደስ ይላል? በሰው ላይ በራሳችሁ ላይ የማይደረገውን ነገር እንዲደረግ የማትፈልጉትን ነገር የሰው ህይወት ገብታችሁ የምትበጣብጡ የምታበጣብጡ ሚዲያውን በአጠቃላይ ማለት ነው፣ እንደው ብታፍሩና አድፋችሁ ብትቀመጡ ብትደበቁ ይሻላቸዋል፣ እውነት ለመናገር ማለት ነው። ያን በትራው ይመጣና ከሌን ያስጠነቅቃል። ያን በትራው ይመጣና ከሌን ያስጠነቅቃል። ሁለቱ በመሀል ቤት ማንን ይስሙ? ማንን ያዳምጡ? ቁጭ ብለው ሁለቱ ብቻ እንኳን በተረጋጋ መንፈስ ያለ ካሜራ ከካሜራ ጀርባ መነጋገርና መወያየት ክብር መገላለጽ መወራረድም ከፈለጉ እኮ ከካሜራ ጀርባ ካሜራ ይዘው መምጣት ያለባቸው። በቃ ሰላማቸውን ሲያገኙ ሰላም ሲሆኑ፣ እቺ ልጅ ከእርግዝና ጀምሮ እስከ አራስ ቤት የአራስን ጣዕም የእርግዝናን ጣዕም ሳታውቀው፣ የአራስ ቤትን ጣዕም ሳታውቀው ልትወጣ ማለት ነው። ያም ያም ሄድና ቤቷን ይመጠብጣል። ያም ሄድና ይሄ በር ገመድ ያለው በራለ ከፈት አድርጎ ግቢ ድረስ መግባት፣ ከግቢ ውጭ የሆነ መወያየት፣ ከግቢ ውጭ የሆነ ተነጋግሮ ነገርን መፍታት ሲቻል ግቢ ዘው ብሎ የሰው ቤት የተከበረ ግቢ የእናትና የአባት ግቢ መናቅ እኮ ማለት ነው። ነውር መቼ ነው የሚገባችሁ? የቡታጅራ ሰዎች ነውርን መቼ ነው የምታውቁት? እንዴ ትክክል አለ ገንዘብን ብቻ ላይ ለምን ትኩረት ታደርጋላችሁ? ወይም ሰውን የሰው ዓይን የሚያቆሽሽ የሰው ሕሊና የሚያቆሽሽ ስራ ለምን ይዛችሁ መታችሁ ትሰራላችሁ? ሩታ አሁን ሁላችሁ እንደው አንዳንዶቻችሁ በጣም የምትገርሙት ጣታችሁን የምትቀስሉ ሰዎች አላችሁ። ሩታ ክብር የላትም ሩታ አታከብረው ምናምን። እሱ እሱ እንዲከበር የሚያደርገውን ድርጊት ለምን አይቆጠብም? ከዛችኛዋ ጋር አየሄደ አሁን አቁመዋል። አሁን ሩታና አብርሃምን የሚያለያያቸው የሄርሜላና የአብር የአቤል የካሌብ ውዝግብ ምንም ውስጥ የሌሉበት ውዝግብ አብርሃም ንጹህ ነኝ ካለ በቃ ንጹህ ነኝ ነው ሄዶ ከሩታ ጋር ቁጭ ብሎ በጠረጴዛ ዙሪያ መፍታት በቃ መማልም ካለበት ምሎ እውነቱን መናገር ምንም የሆነው ምንም የተፈጠረው ነገር የለም በቃ ከአሁን በኋላ እሺ በቃ ትውጣልኝ ወጥታለች እኔ የምፈልገው አንቺንና ልጄን ብቻ ነው ብሎ ቁጭ ብሎ ከካሜራ ጀርባ መወያየት እሱ ካሜራ ላይ ከዛችኛዋ ጋር ሲያደርግ የነበረው እስከዛሬ ድረስ ያደረገው በቃ ትክክል ነው ማለት ነው ስህተት አይደለም ነው የምትሉት አብርሃምን እኮ ሄርሜላ አፈቀረችው እንዳልከው አቤል ልታፈቅረው የቻለችው እኮ እናንተ ይዛችሁ መጣችሁት ነው። እናንተ ስጦታ ብላ ሰርፕራይዝ እናርገው ብላችሁ ምናም ይዛ መጣችሁ ነው። ክፍተት ጠብቃችሁ ማለት ነው። ዛሬ እዚህ ድረስ እየደረሰው ይቅርታ ባላጠፋችሁ እንኳን እርጉዞና ይቅርታ ብላ ስትጠይቀው እኮ እንደዚህ ገፍትሯት ነው የሄደው። እሱ ክብር አይደለም ለእሷ እርጉ እርጉሴትን እንደዛ ንቆ ገፍትሮ መሄድ ለእሷ ክብር ወደኋላ ዞር ብሎ እኮ የሚሰሩትን እኮ ማየት ነው። የተነጋገሩትን እኮ ማዳመጥ ነው። ቆም ብላችሁ እሷ ክብር የላትም እሷ ሰው አታከብርም ብላችሁ ለማለት ማለት ነው። እቺ አንድ ዘልዛላ ለሆና ለቼርሚ ይለዋ በጣም ባለጌና ባለጌ የሰው ባለ የተንጠለጠሉ የሰው ባለ ፊት እያሉ ጭራሽ በሷ መብሶ እልህ ውስጥ መጋባትና ልጁን የማይፈልገውን ውስጥ መክተል በቃ እሱ ልጁንና ሚስቱን ነው የሚፈልገው። ለምን አትፋቱትም? ሌሎቻችሁ ከጀርባው ለምን አቱ እንደ ቅማል ጀርባው ላይ ተቀምጣችሁ የምታውቁት ማለት ነው ጓደኛዬ ስለሆነ አውቀዋል። ከዚህም በፊት ጓደኛዬ ንጹህ ነው ምንም አያውቅም ስትላል ነበር። አቤት ዛሬ እንዴት ጓደኛህ ከሄርሜላ ጋር እንደዚህ ነው ብለህ ማለት ጀመርክ። ሩታን ምን ያህል ጥላቻ ቢኖርበር በዚህ ያህልስ መሄድ ለምን አስፈለገ? ይሄ እናስቀና እልህ መጋባት ምን ላይ እንደሚያደርስ እያያችሁ ነው የሰው ልጅ ትዳሩን የሚያቆመው ወይም ፍቅሩን የሚመልሰው በእልህ አይደለም እልህ በመጋባት አይደለም። እልህ ይበትንሃል እንጂ አንድ በፍጹም ሊያደርግህ አይችልም ማንንም ማለት ነው አንተም በእልህ ሴት ይዘህ ስትመጣ አንቺም በእልህ ወንድ ይዘሽ ስትመጪ ከዛ የነበረው ፍቅራችሁ የምትመላለሱት ክፉ ክፉ ቃላት ያናንቃችኋል ክብር አይኖራችሁም እርስ በርስ ከዛ በኋላ ደግሞ መልሳችሁ ወደ ነበርንበትን ሂድ ስትባሉ ደግሞ ያ ፍቅራችሁ ስለሻከረ በቃ ከዚህ በኋላ ላይ አብረን መሆን አንችልም፣ እያላችሁ ሚዲያ ላይ እየተናናቃችሁ እየተዋረዳችሁ ትመለሳላችሁ። ከዚህ ሁሉ እርስ በርስ ተከባበሩ። መጀመሪያ ሚዲያ ላይ ከመምጣታችሁ በፊት ከጀርባ ተከባበሩ። ከጀርባ ስትከባበሩ ነው ሚዲያ ላይ ልትከባበሩ ምትችሉ። ማርክንና ቤንዚኒያውን ተመልከቷችሁ ማርክ በግሉ ሴት ሲያመጣ ሻምፓኝ ወይን ሲጠጣ፣ ማነች ቤዛም በግሏ ወንድ ስታመጣ ወይን ስትጠጣ አበባ ስትቀበል ምን ስትል ተደራረሱ። ዛሬ እስቲ ሁለታችን ብቻ እንገናኝ ተባብረው ቁጭ ብለው ሁለቱ ሰው ደግሞ ሲነጋገሩ በቃ አንቺን በግልሽ እኔ እና አንቺ መስማማትና መግባባት የምንችል ስጦታ መመላለስ የጅል ስራ ማለት ነው። የሰው ልጅ የተሰጣውን ስጦታ አይመላለስም። ይሄ የመጨረሻ የመውረዳች ጥግ ነው። እኔ በሰላሙ ሰዓት ላይ የሰጠኝን ስጦታ ልመልስ አልችልም። የሰጠውትን ስጦታ ሊመልስልኝ አይችልም። ነውር ነው። ያው ሚዲያ ላይ ማለት ነው። ዞራችሁ ነገ መገናኘታችሁ ላይ ቀር። ከዚህ በፊት ቤዛ እንደዚሁ ስትመልስልን መልሳ ወሰደች ያንን ስጦታ ዛሬ ደግሞ ተራውን አብረ ማን ነው ማርክ ስጦታውን መለሰላት። ነውር ነገር ለምን ታደርጋላችሁ? ዞራችሁ መገናኘታችሁ፣ ዞራችሁ አንድ መሆናችሁ ላይ ቀር። የማይመስል ነገር ለሚስት አትንገራት አይነት ነገር እየሆናችሁ ሚዲያ ላይ የምትዘቅጡት ማለት ነው ለራሳችሁ ትንሽ ሼማ የሆንባችሁ ዞር ብላችሁ የተነጋገራችሁትን ራሳችሁ ስርካችሁ ላይ ከፍታችሁ ስታዩት ትንሽ የሆነ ለምን እንዲያልኳት ለምን እንዲያልኩት አትባባሉ? ምነው ባላልኳት ምነው ባላልኩት አይቆጫችሁም? የሚቆጫችሁን ነገር የማይሆን ቃላት ክፉ ደግ እየተነጋገራችሁ ውስጣችሁ ቅራኔ እያስቀመጣችሁ ከዛ በኋላ ደግሞ ይቅርታ፣ እንዲህ ለማለት ፈልጌ አይደለም አንተ ስላናደርከኝ ነው አንቺ ስላበሳጨሽኝ ነው፣ ከዛ በኋላ መተቃቀፍ፣ ወደ ነበራችሁበት መመላለስ ነገም ደግሞ ትቀጥላላችሁ። ይሄ ባህሪያችሁ አይቆምም። ነገም ደግሞ ትቀጥላላችሁ። ትንሽ እንከን ትፈጥሩና ትጋጫላችሁ። መልሳችሁ ደግሞ ነገም ይቅርታ እንዲህ ለማለት ፈልግ ያለ ምናምን፣ ኧረ ነውር ነገር ነው እያደረጋችሁ ያላችሁ። ቤዛ ማነች ስሟ? የዳኒ ሜሮን አሁን ገና ዛሬ ትክክለኛ ሰራሽ። እኔ የምለው ዙ አጠገባችሁ ካላችሁት በላይ እናንተ ከምትሰሩት ቅርብ ላይ ቅርብ ፌስቱፌስ ተነጋግራችሁ ከምትሰሩት በላይ ተከታዮቻችሁ ለእናንተ ብዙ መልእክት ያስተላልፉላችኋል፣ ግን አይገባችሁም፣ ደነዞች ናችሁ። እንጂ እናንተ ሁ ስራ ነው ድራማ ነው የያዛችሁት። በዛ ውስጥ ግን የምታስተምሩት ወይም የምታስተላልፉት መልእክት የጋጠወጥነት መልእክት ነው። ሜሮ ለምሳሌ አሁን ዛሬ ያደረገችው ምንድን ነው? ኤፍሱን እንድትመረመርና እዚህ ደረጃ ደረስም እኮ ባልደረሰ ነበረ። ትላንትና ነበር እርጉዝ ነኝ ብላ ስትል። በእርግጥ ያው በአሁን ሰዓት ላይ ዶክተሮቹ እና ሆስፒታሉ በራሱ ተሻርኮ የሚሰራው ነገር ሆኗል። መክሰስና ማስቆም ሲቻል ጭራሽ አምኖ መቀበል ከዛ ነገ ደግሞ እኔ እኮ እንዲፈልጌ ያለም አንተን ወደ እኔ ለማምጣት ፈልጌ ነው ብለው የማይገባ ብጥብጥ ውስጥ ደግሞ መደራረስ ማለት ነው። ትመርመር ገና መጀመሪያ ነው ይሄ። እሱን እርጉዝ አይደለችም እማይሆን ነገር ለማድረግ ነው የመጣችው። እርግዝናዋ ይታወቀ ስትባሉ ዘግታችሁ ዘግታችሁ ዘግታችሁ እዚህ ላይ ስትደርሱ ዛሬ ሲገባችሁ፣ በዚህ መምጣት በዚህማ መሆን የለበትም፣ መመርመር አለባት ምናምን ብላችሁ እሷ ደግሞ ትገባል ገብታለች። እንግዲህ ነገ ምን ምን አናውቅም። ውጤቱን ከዶክተሩ ጋር ተሻርካ ደግሞ እርጉዝ ናት ብሎ ዶክተሩ ይሰራላታል። አሁንም ዶክተሩን ዝም ካላችሁ ይቀጥላል። ነገ ያላረገዘች ሴት ፎርጅ ታሰራና ሰውን እመቀመቅ ውስጥ ከተታላችሁ ማለት ነው። በግድ መጀመሪያ ነው እርጉዝ ነኝ ብላ ስትል፣ ሄለናው እንዲህ ብሎ ሲል ተጠራጥሪ ያለው አለ ወሰደ። በቃ እርጉዝ አይደለኝ፣ ሕክምና ማያስደርሰሽም እኮ በቃ በቃ። ከመጀመሪያው ነው ራስሽ እኔ ውሸቴን ነው በቃ ያደረኩትኝ፣ አንተ ነው ወደኔ ለማምጣት ነው ሳታረግሽ በግድ አረገዝኩኝ ብለሽ ግግም ከማለት ማለት ነው ያቺ የነ ናሂን እና የውብዬን ህይወት የበጠበጠችው ደግሞ ጅሎች ናቸው። የሄለን ቤተሰቦች ወንድሞች፣ ጅሎች። ይኸው ዛሬ ደግሞ ተመልሶ አሁንም አይደረግ ነው እንጂ እቺ ሴትዮ። እኔ የምለው ለነገሩ ስራ እየሰራችሁ ስለሆነ የሚያሳፍር እውነት። ለትውልድ ምን እያስተላለፋችሁ፣ ለትውልድ ምን እያስቀመጣችሁ እንደሆነ ነገ ልጆቻችሁ በገዛ ቤተሰቦቻቸው የሚያፍሩበትን ነገር ነው እያደረጋችሁ ያላችሁ። ዳጊም ዛሬ ደግሞ ወሰደችና፣ ዳጊ እሷ ትክክልና እሷ እንዲህ ናት እሷ እንዲና። ከዚህ በፊት ልክ እዛ አገሩ ላይ እንደዚህ አይነት ድራማ ሰርቶ ነበረ፣ የሆነ ግምዝዝ ያለ ጎምዛዛ ሰው ሲያስጠላኝ፣ ዳጊም የሚሉት ማለት ነው፣ የናሂ ወንድም። የሚያስጠላኝ ሰው ቢኖር ደግሞ እሱ ነው። ዝም ብሎ ሰው ግምጅጅ ያለ የጎመዘዘ ስራ ይሰራል። አይኑ እያየ ጆሮው እየሰማ ህሊናው እያወቀ ማይሆን ነገር ያደርጋል እንዴ? ዙሪያ ጥምጥም ሄዳ፣ በቃ ሁላችሁንም በአንድ እጅ አስገብታ በቃ ካላሳመነቻችሁ አይሆንም ማለት እሷን እሱ ናት፣ እሷ እንዲህ ናት፣ እሷ እንዲህ ናት። አቤት እንዴት ተመስክሮላታል! እንዴት መስክራችሁላታል! ይሄውና ይሄንም ደግሞ ሰርፕራይዝ እናደርጋለን ብለው ይገዛ ጓደኛውን በቃ ሁሉም ነገር አሁን ውብዬ ውብዬ እንድትጠላ ውብዬ በቃ ትክክል እንዳልሆነች እና ይቺኛዋ ትክክል እንደሆነች ሙሉ ለሙሉ ደመደማችሁም ደግሞ ሄዳችሁ ማለት ነገር ራሳችሁ ናችሁ አንገታችሁን የምትደፉት። ውብዬ ምንም የምታመጣው ነገር ምንም የምትሆኑ የምታደርገው ነገር የላትም። ራስክ ና ልጆችን ትዳርን ትበትናለህ ታጣለህ፣ እንጂ ልጆቹ እንደሆነ ያድጋሉ። ነገ ግን አንተ ራስህ የዘራኸውን ታጭዳለህ። ልጅክ አይቶ አባቴ እንደዚህ ነው ምናምን ነገር ብሎ ራስ በገዛ ልጅክ ታፍርበታለህ። ሆን ብላ አውቃ እያደረገች መሆናችሁን አውቃችሁ መራቅ ሲገባችሁ ማነው ሙቤ የሚባለው አንዴ፣ በቃ ነቅሏል፣ አብዷል። እዛ ቀበሪቾ ነው መሰለኝ ጭራሽ ማጨስ ጀመረ። እያጨስባቸው ሁሉንም በቃ አሳመናቸው፣ ወደ ራሳቸው ወሰዳቸው ማለት ነው ሰዎይ ዚህን ያህል በግ ሆኗል። በግ በግ እንኳን በ ብሎ ነው እሱ ይረዳል ይገቧል። እነዚህ ግን ከበግ ባሱ በ እኛ ለስንቶቻችሁ ነግረን እንችላለን። እንደ አሁንስ እንደው ዘጋችሁ በጣም ገንዘብ ያሳወራችሁ እውቅና ናላችሁ ላይ ደርሶ የመጠበጣችሁ ከሰው ህይወት አትወጡ። የሰው አራት ላይ ሄዳችሁ ቁጭ ትላላችሁ። በቃ የሰው ህይወት ካልተበጠበጠ ዘራፍ። አሁን እናንተን ተከታዮች፣ አሁን ፍቅረኛ እንደ አምነው ይይዛሉ፣ ወይም ደግሞ ጓደኛ አምነው ይይዛሉ። የተመልካችን መልእክት እንኳን አንብባችሁ ነው። ትክክል አይደለንም ትክክል ነን ብላችሁ መገምገም አትችሉ። ገገማዎች ማለት ነው። ለማንኛውም ይበቃኛል። አመሰግናለሁ። እንደናው ነው።